ተመልካቶች የህብራዊነት ድምጽ ከሆነው የደቡብ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ብሩክ ፋንታ ነኝ፣ አብራችን ቆዩ። በማዕከላዊ ኢትዮጵያ የሚገኙ የህብረት ስራ ማህበራትና ዩኒየኖች የሚሳተፉበት ሁለተኛ ዙር ክልል አቀፍ ኤግዚቢሽንና ባዛር በሆሳና ከተማ የክልሉ ርዕሰ መስተዳደር እንዳሻው ጣሰው መርቀው ከፍተዋል። በመስተዳደሩ የተመራ የክልሉ ከፍተኛ አመራሮች ኤግዚቢሽንና ባዛሩን ተመልክተዋል። የህብረት ስራ ማህበራትን ለአንድ ሀገር ኢኮኖሚያዊ እድገት ወሳኝ በመሆኑ ዘርፉን ማዘመን እንደሚገባ በምክትል ርዕሰ መስተዳድር ማድረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ተናግረዋል። ዝርዝሩን እጸገነት ፈለቀ አዘጋጅቷለች። በማዕከላዊ ኢትዮጵያ ክልል የሚገኙ የህብረት ስራ ማህበራትና ዩኒዮኖች ምርታቸውን የሚያስተዋውቁበትና የገበያ ትስስር የሚፈጥሩበት ሁለተኛው ክልል አቀፍ ኤግዚቢሽንና ባዛር እንዲሁም የውይይት መድረክ በሆሳና ከተማ ተካሂዷል። በክልሉ የሚገኙ የህብረት ስራ ማህበራትና ዩኒዮኖች ምርቶቻቸውን ያቀረቡበት ይህንኑ ኤግዚቢሽንና ባዛሩን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው መርቀው ከፍተዋል። የክልሉ ከፍተኛ አመራሮች፣ ከፌዴራል የመጡ የህብረት ስራ አመራሮች እንዲሁም ጥሪ የተደረገላቸው እንግዶችም ተሳታፊ ሆነዋል ሆነዋል በውይይት መድረኩ የተገኙት በምክትል ርዕሰ መስተዳድር ማድረግ የገጠር ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ህብረት ሥራ ማህበራት ለሀገር ኢኮኖሚያዊ እድገት የሚጫወቱት ሚና ከፍተኛ መሆኑን ተናግረዋል። የህብረት ሥራ ማህበራት በሀገር ኢኮኖሚ በሀገር የኢኮኖሚ ማህበራዊ ልማትና እድገት ድህነትን በተባበረ ክንድ በማስወገድ ወደ ሁለንተናዊ ብልጽግና የሚደረገውን ጉዞ ፍጥነትና ጥረት በማገዝ ከፍ ያለ ሚና አላቸው። በተለይም ግብርናን በማዘመን የግብርና ቴክኖሎጂ አቅርቦትን በማሳለጥ ምርታማነትን በማሳደግ አምራቾን ከሸማቹ ባጠረ የእሴት ሰንሰለት በማስተሳሰር ጤናማና ፍትሐዊ የገበያ ስርዓት እንዲኖር በማገዝ በስራ ዕድል ፈጠራ ህዝቦችን በኢኮኖሚና ማኅበራዊ ልማት በማስተሳሰር አብሮነትና ወንድማማችነትን በማጠናከር የገጠር ከተማ የኢኮኖሚ ቀጥተኛ የኢኮኖሚ ትስስርን በማሳለጥና በሰላም ግንባታ ረገድ ከፍ ያለ ሚና የሚጫወቱ ሰው ተኮር የኢኮኖሚ እና ማኅበራዊ ልማት አሳላጭ ተቋማት ናቸው። ድህነትን ያሸነፈና በቤተሰብና በቤተሰብ በማህበረሰብ ሁለንተናዊ ብልጽግናን ያረጋገጸ ዜጋን ለመፍጠር የህብረት ስራ ማህበራት ሚና አስተዋጽኦም የጎላ ስለመሆኑ ያነሱት አቶ ኡስማን የክልሉ መንግስትም ለዘርፉ ስኬት እየሰራ ስለመሆኑም አንስተዋል። የክልላችን መንግስት ክልላዊ ጸጋዎችን በማልማት ድህነትን ለማሸነፍና ሁለንትናዊ ሁለንተናዊ ብልጽግናን በቤተሰብ ደረጃ ለማረጋገጥ የተቀመጡ ግቦችን ወደ መላው ህዝባችን ተደራሽ በማድረግ እና የዜጎችን የልማት ተሳትፎና ተጠቃሚነት ለማረጋገጥ ገበያቸውን ለማሳደግ ኑሯቸውን በማሻሻል ከድህነት የተላቀቀ ቤተሰብና ማህበረሰብ ለመፍጠር በተደራጀ ሁኔታ እየተጋ ይገኛል። ድህነትን ያሸነፈ የምግብ ሉዓላዊነቱን ያረጋገጠና ሁለንተናዊ ብልጽግናን በቤተሰብና ማህበረሰብ ደረጃ ለማሳጋት የሚደረገውን ጥረት በማፋጠን ረገድ የህብረት ሥራ ማኅበራት ሚና በክልሉ የሚገኙ ማህበራት ቁጥራቸው በርከት ያለ ቢሆንም የተሰጣቸውን ተልኮ ከመፈጸም ረገድ ውስንነት ያለባቸው ናቸው ብለዋል። ውስንነቱን ለመቅረፍ ደግሞ መስራት ያስፈልጋል። ለዚህ ደግሞም የሪፎርም ስራ ዋነኛው መንገድ ነው ብለዋል። ግብርና፣ ግብዓት፣ ገንዘብ አስተዳደርና ብድር አመላለስን በማሻሻል አምራችን ከሸማች ጋር በቀጥታ በማሳሰር በከተሞች ያልተገባ የኑሮ ውድነትን በመከላከል በገጠር የቁጠባ ባህል እንዲያድግ በተለይም ኢኮኖሚው ከሚያመነጨው ሀብት ቁጠባን በማሰባሰብ ቁጠባን በአይነትና በገንዘብ በማሰባሰብ የፋይናንስ ተደራሽነትና ተጠቃሚነትን በማሳለጥ የኢንቨስትመንት ብድር አቅርቦት በተለይም ለሴቶች ለወጣቶች በግብርና ምርቶች እሴት ጭመራ እና አግሮፕሮሰሲንግ ኢንዱስትሪዎችን በገጠር በማስፋፋት የቅድመና ድህረ ምርት ቴክኖሎጂዎችን አርሶ አደሩ በተመጣጣኝ ዋጋን በማቅረብ እና በሌሎቹም ዘርፎች በርካታ ውጤቶች ይህ የተጀመረው ሪፎርም እና የህብረት ስራ ማህበራት የማጠናከር ስራ ውጤቶች ማስመዝገብ ተጀምሯል። የህብረት ስራ ማህበራት ሪፎርም ካስገኛቸው ውጤቶች መካከል የማዳበሪያ ዕዳ መክፈል መቻል አንዱ ውጤት ስለመሆኑም አቶ እስማን ተናግሯል። በክልላችን በተካሄደው ያለፈው ዓመት የሪፎርም ስራ በተጨባጭ ከተገኙ ውጤቶች መካከል አንዱ ክላችን ቀደም ሲል ሊታወቅበት ከነበረው የማዳበሪያ ዕዳ ብድርን በወቅቱ ያለመመለስ ችግር ወጥቶ አንድም ዕዳ የለበት ክልል እንዲሆን በማስቻረገት ኅብረተ ሥራ ማህበራት ቁልፍ ሚና ተጫውተዋል። በዚህም በክልሉ የ3.13 ቢሊየን ብር ማዳበሪያ ተሰራጭቶ 3.13 ወይም መቶ ፐርሰንት ብድሩን ለአበዳሪው ባንክ እንዲመለስ በማድረግ የኅብረት ሥራ ማኅበራት ተኪ የለሽ ሚና ተጫውተዋል። ክልሉ በተሠራም የሪፎርም ሥራ 61 የኅብረት ሥራ ማኅበራትን በማዋሃድ 16 የኅብረት ሥራ ማኅበራት እንዲሆኑ በማድረግ ከቁጥር ይልቅ ውጤት ላይ ትኩረት የማድረግ ሥራ ተሰርቷል ብለዋል። በዚህም ወደ 1.8 ቢሊየን ብር ካፒታል ያፈሩ 892 ሚሊየን ቁጠባን ከአባሎቻቸው ያሰባሰቡ ስምንት መቶ ሰማኒያ ሶስት ሺህ ዜጎች አባላትን ማፍራት የቻሉ የብረት ስራ ማህበራት በተለያየ አይነትና ሚና እንዲጠናከሩ ተደርጓል። የብረት ስራ ማህበራት ሪፎርም ካስገኛቸው ውጤቶች መካከል የማዳበሪያ ዕዳ መክፈል መቻል አንዱ ውጤት ስለመሆኑም አቶ ኡስማን ተናግረዋል። ኤግዚቢሽንና ባዛሩ ላይ በርካታ የግብርና ውጤቶችን መመልከት ችለናል ያሉት አቶ ኡስማን እነዚህን የሰሩ እጆች ሊመሰገኑ ይገባል ብለዋል። ባለፉት አምስት ዓመታት በሲዳማ ክልል ለተገኘው ሰላምና ልማት የግብር ከፋዩ ማህበረሰብ አስተዋጽኦ የጎላ ስለመሆኑ የክልሉ ርዕሰ መስተዳደር አቶ ደስታሌ ደግሞ ገለጹ ግብራቸውን በታማኝነት ስለከፈሉና ሀገራዊ ግዴታቸው ለተወጡ ታማኝ ግብር ከፋዮች የእውቅናና ና የሽልማት መርሃ ግብር በሐዋሳ ከተማ ተካሂደዋል። ዝርዝሩን ተከታተል እንመለስ የህዝብን ተጠቃሚነትና መሰረታዊ ፍላጎትን ለማሟላት እንዲሁም ሁለንተና የብልጽግናን ለማረጋገጥ ግብርን በወቅቱ በመሰብሰብ ለታለመለት ዓላማ መዋል የመንግስት ተቀዳሚ ተግባር ነው። የሲዳማ ክልል ገቢዎች ባለስልጣን በ2016 በጀት ዓመት ግብራቸውን በታማኝነት ለከፈሉ 53 ተቋማትና ሁለት የልማት ድርጅቶች የእውቅናና የሽልማት ፕሮግራም አካሂዷል። ታማኝ ግብር ከፋይ ብርቶ የልማት አርበኛ ነው በሚል መሪ ቃል በተካሄደው የእውቅናና የሽልማት ፕሮግራም ላይ የተገኙት የዕለቱ የክብር እንግዳና የሲዳማ ክልል ርዕሰ መስተዳደር አቶ ደስታሌ ደግሞ ባለፉት ባለፉት አምስት ዓመታት በክልሉ ለተገኘው የሰላምና የልማት ስራ የግብር ከፋዩ ማህበረሰብ አስተዋጽኦ ትልቅ አቅም የፈጠረ ስለ መሆኑ ገልጸዋል። እስካሁን ሲዳማ ክልል ከሆነበት ጊዜ ጀምረው ለሚታየው መልካም የሰላምና ለልማት እንቅስቃሴ የእናንተ የገቢ ግብር መክፈላችው ትልቅ አቅም ሆኖናል የምለውን እውቅና መስጠት እፈልጋለሁ። በየፈርጁ ህዝቡ የሚፈልገውን ልማት ስራ እየሰራን እንገኛለን። የተሰሩ ልማት ስራዎችን ቅድም በዶክመንተሪም ቀርቦ ከብዙ በጥቅቱ ቀንጨብ ተደርጎ ማየት ይችላቸዋል። እነዚህ ልማት ስራዎች በከፍተኛ ደረጃ የህዝብን ችግር የቀረፉ፣ የህዝብ እርካታን ያሳደጉ፣ በአጠቃላይ ቀጠናው የተመቸ እንዲሆን ያስቻሉ ናቸው። ይህንን በዚህ ደረጃ ውስደን በሰላም ወጥተን በሰላም እንድንገባ የምንሰራውንም ስራ በነጻነት ሰርተን ተጠቃሚ እንድንሆን በአጠቃላይ ቀጠናችን ሰላሙ ተጠብቆ ተመራጭ ቀጠና እንደሆነና በተመቸ ሁኔታ ያለ ስጋት የምንኖርበትን አካባቢ ለመፍጠር ጭምር እናንተ የከፈላችሁት ገቢ ከፍተኛ ሚና ተጫውተዋል። ታማኝ ግብር ከፋዮች ግብርን ባለመሰወር የክልሉን ልማትና ሰላም በመደገፋቸው ምስጋና ያቀረቡት ርዕሰ መስተዳደሩ ለቀጣይ ቅር ስኬት ይበልጥ ኃላፊነታቸውን እንዲወጡ ጠይቀዋል። በዚህ ሂደት ውስጥ የሚገጥማቸው ችግር ካለ የክልሉ መንግስት በተለየ ሁኔታ ምላሽ ሊሰጥባቸው ዝግጁ መሆኑንና መልካም አስተዳደርን ለማስፈን በቁርጠኝነት እየሰራ ስለመሆኑም ርዕሰ መስተዳደሩ ገልጸዋል። በዚህ ሂደት ውስጥ የሚያጋጥማችሁ መንገራገጮች ካሉ ደግሞ የክልሉ መንግስት በተለየ ሁኔታ ልሰማችሁ ዝግጁ መሆኑንም እያረጋገጥኩ የክልሉ መንግስት በአጠቃላይ በክልሉ ውስጥ ያለውን የአገልግሎት አሰጣጥ መሰረት ያደረገ መልካም አስተዳደር ለማስፈን ቁርጠኛ አቋም ይዞ እየሰራ ይገኛል። እንደምታውቁት ከቅርብ ጊዜ ወዲህ መድረኮችን እየፈጠርን ምክክር እያደረግን የአገልግሎት አሰጣጣችን ምን መልክ አለው፣ የቱ ጋር ጉድለት አለብን? የምለውንም ከአመራሩ ጀምረው እስከ ባለሙያው ብሎም ለተገልጋዩ እስከ ህብረተሰብ የሚዘልቅ ንቅናቄ እየፈጠረን እንገኛለን። የነዚህ ንቅናቄዎች ግባቸው የምንሰጠውን አገልግሎት እንደ መንግስት የተሳለጠ የተገልጋዩን ፍላጎት ያሟላና ያረካ የተገልጋዩን በሁሉም ልማት ስራዎቻችን እንጌጅ የሚያደርግ በአጠቃላይ በጋራ የጋራ ሀገራችንን የመልማት አቅጣጫ ዳር የሚያደርስ ስለሆነ ሁላችንም ተደምረን የጋራ ሀገራችንን በጋራ እንድናለማ ሁላችሁንም ጥሪ እያረግኩኝ፣ በእኛ በኩል መልካም አስተዳደር ለማስፈንና እናንተን በቅልጣፌ ለማገልገል ዝግጁ መሆናችንን በዚህ አጋጣሚ ልገልጽ ፈልጋለሁ። ግብርን በታማኝነት በመክፈል ሌብነትን መጸየፍ ይገባል ያሉት ርዕሰ መስተዳደር ደስታ ላይ ደግሞ የንግዱ ማህበረሰብ ህግን ተከትሎ መስራትና ግዴታውን መወጣት እንደሚኖርበት፣ የመንግስት አገልግሎት ሰጪ አካላትም ሌብነትን ተጸይፈው መስራት እንደሚገባቸው አሳስበዋል። ግብርን በወቅቱና በደንቡ መሰረት በፈቃደኝነት መክፈል የዜግነት ግዴታ መወጣት ብቻ ሳይሆን የስልጣኔ ምልክት መሆኑን የገለጹት የክልሉ ገቢዎች ቢሮ ኃላፊ አቶ ደምስቴ ሳቱ የገቢ አሰባሰብ ሂደቱ በንጽጽር ከአም ዋናው የተሻለ መሆኑን ጠቅሰዋል። በ2016 በጀት ዓመት 133 ቢሊዮን ብር ለመሰብሰብ ታቅዶ 101 ቢሊዮን ብር መሰብሰብ የቻለን ሲሆን በዚህ ዓመት 153 ቢሊዮን ብር ለመሰብሰብ አቅደን በ11 ወራት ውስጥ 124 ቢሊዮን ብር መሰብሰብ የቻለን ሲሆን፣ በቀሪ ጊዜ እቅዳችንን በሙሉ ማሳካት እንደምንችል ምንም ጥርጥር የለውም። በክልሉ ያሉ ምስጉን ግብር ከፋዮች በበኩላቸው ግብር የውዴታ ግዴታ በመሆኑ ከሚያገኙት ለመንግስት ገቢ በማድረጋቸው ደስተኛ መሆናቸውን ገልጸዋል። ግብርን በአግባቡ አሰራርን ተከትሎ መስራት ምን ያህል ሰውንም ተቋምንም እንደሚያስከብር የተረዳሁበት ነው ብዬም ወስደው፣ ሌሎቹም ከዚህ መማር አለባቸው። በአግባቡ ህግን ተከትሎ ለመንግስት የሚገባውን ገቢ በአግባቡ ሰብሰው ማስገባት መቻል ልማትን መደገፍ ነው። የራስን ችግር የራስን ድህንነት ለመቀነስ መጣር ማለት ነው። ሆስፒታል እየገነባን እንደሆነ መንገድ እየሰራን እንደሆነ በቃ እኛ በሰጠ ነው ከእኛው ለእኛ እንደሆነ የተማርኩበትና በጣም ደስ ያለኝ በመክፈል በጣም ደስተኛ የሆንኩበት ነገም ተበረታትቼ በልዩ ሁኔታ ራሴን አዘጋጅቼ ያለምንም እንትን አሁንም ያው በዛ ሁኔታ ነው የሚከፈለው፣ ግን በተሻለ ሁኔታ አጥርተን ለመክፈል እንትንላለን ማለት ነው። በጤና ዘርፍ የተቀመጡ ግቦችን ለማሳካት ብቁ የሰው ኃይል ወሳኝ ሚና እንዳለው የጤና ሚኒስቴር ገለጸ። 11ኛው የአመታዊ የጤና ዘርፍ ሀገር አቀፍ የሰው ሀብት ፎረም በአርባ ምንጭ ከተማ እየተካሄደ ነው። ወልደ ገብርኤል ላቀው ከአርባ ምንጭ ቅርንጫፍ ላደረሰን ዘገባ ባህሉ ሙሉጌታ። የደቡብ ኢትዮጵያ ክልላዊ መንግስት ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በመክፈቻ ንግግራቸው እንዳሉት የዓለም ጤና ድርጅት ካስቀመጣቸው ዋና ዋና ግቦች አንዱ የሆነውን የሰው ሀብት ልማት ዘርፍ በማጠናከር ሩሩና ተንከባካቢ ባለሙያ ለማብቃት እየተሰራ ነው። ወደ አገልግሎት ዘርፉ የሚመጣው አገልጋይ ተኮር ስራ እንዲሰራ ለማድረግ ኮሌጆቹም እዚሁ ናቸው ያሉት፣ የሰው ሀብት ልማት ላይ የሚሰራው አካል እዚህ ነው፣ አስተዳደር ላይ የሚሰራው አካል ይሄ ነውና ከኮሌጆች ከዩኒቨርሲቲያችን ብዙ ነገሮች ይጠበቃሉ። ቅድም ሲያርሲ ሲነሳ ነበር፣ ምናልባት ተንከባካቢ የሆነ ባለሙያ ከመፍጠር አንጻር ሲነሳ ነበር። ብዙ ሄደንበታል። እኔ ይጎላል ብዬ የማስበው አንዳንድ ክልሎች ላይ የሚታየው ጥሩ ነገር ለሁሉም ሼር ከማድረግ አኳያ በደንብ መስራት አለብን ብዬ አስባለሁ። በክልሉ ከ1200 በላይ ከፍተኛ ባለሙያዎችን በማሰልጠን ወደ ጤናው ስራ እንዲሰማሩ መደረጉን የተናገሩት የቢሮ ኃላፊውም ባለሙያዎችን ወቅቱ በሚፈልገው ሁኔታ ለማብቃት በየጊዜው እየተሰራ መሆኑንም ተናግረዋል። እንደ ክልል ዲጂታይዝ ለማድረግ ሞክረናል። ወደ 280 አካባቢ ሄልዝ ወርክ ፎርስ አለን። በክልል ደረጃ ያሉትን ዲጂታይዝ ለማድረግ ሞክረናል። ፕራይቬት የሚሰሩትንም እንደገና ፐርሰናሊ ወደ መንግስት ጋር ያሉትንም

ሰርተናል ስልጠናዎችን በሰፊው የሚሰጥ ነው። እንግዲህ ከሰው ሀብት ልማት አንዱ ትሬኒንግ ነው። ከ8 ሺ በላይ ትሬኒንጎችን ሰጠናል በዚህ ዓመት ብቻ ማለት ነው። የኢፌዴሬ ጤና ሚኒስቴር ሚኒስትር ዴኤታ ወይዘሮ ሳህርላ አብዱላሂ ብቁና ሙያዊ ስነ ምግባር የተላበሰ የሰው ሀይል በማሰልጠንና በመቅጠር ውጤታማነትን መሰረት ያደረገ የማበረታቻና ና የማቆያ ስራ በቀጣይ በትኩረት ለመስራት መታቀዱን አብራርተዋል። ክህሎት ስብጥርና ብቃት ያለው የጤና ባለሙያ በሁሉም ለሁሉም ክልሎች በፍትሃዊነት እንዲዳረስ ለማስቻል የጤና ሚኒስቴር ጉዳዩ ከሚመለከታቸው መንግስታዊና ሌሎች አጋር አካላት ጋር በመተባበር ለውጤታማነቱ ያላለሰለሰ ጥረት እያደረገ ይገኛል። እንደ አውሮፓውያን አቆጣጠር በ2030 ላይ እንዲሳኩ የታቀዱ ዓለም አቀፍና ሀገር አቀፍ ግቦችን ለማሳካት የሰው ሀብት ስትራቴጂ እቅድ በማዘጋጀት ለውጤታማነት በትኩረት ይሰራልን ብለዋል። ሚኒስትር ዴታዋም አዳዲስ የጤና የሙያ ስልጠና ስርዓት ትምህርቶችን ማስፋት ሲስተም ኦሪየንትድ የሆነ የሜዲካል ኤዱኬሽን የነርሲንግ ኤድ ሚድዋይፍ ሬዚደንሲም ለመጀመር በዚህም ለጤናው ዘርፍ የሚያስፈልገውን ሀብት ማፈላለግና የገቨርንመንት ፈንዲንግ ፐብሊክ ፕራይቬት ፓርትነርሽፕና የዶነር ሰፖርትም ከሁላችንም የሚጠበቅ ነው። እዚህ ያላችሁም በተለይ የፓርትነርሽፕና በዶነርን ወክላችሁ የመጣችሁም በቀጣይ በዚህም እንደምታግዙን ሙሉ እምነት አለኝ። የጤናውን ዘርፍ የሰው ሀብት መረጃን በሚገባ መሰብሰብ ና የተለያዩ አካላት የጤናውን ዘርፍ የሰው ሀብትን ያለበትን ደረጃ በየፈርጁ የሚያቀርቡበትንና አስተማሪ ተሞክሮችን የምናገኝበትም እንደሚሆን አምናለሁ። ለሶስት ተከታታይ ቀናት በሚካሄደው የምክክር መድረኩ ላይ ከክልል ጤና ቢሮዎች የሰው ሀብት ልማት አስተዳደር፣ የከፍተኛ ትምህርት ተቋማት ተወካዮችና ከሙያ ማህበራት እንዲሁም አጋር አካላት እየተሳተፉበት ይገኛሉ። በጤና ተቋማት የሚሰሩ ስራዎች እውነተኛ በሆነ መልኩ ለማህበረሰቡ በማዳረስ ረገድ የሚዲያና ኮሚኒኬሽን ባለሙያዎች ሚና ትልቅ እንደሆነ ተገለጸ። የሲዳማ ክልል ጤና ቢሮ የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም ባለድርሻ አካላት በሚዲያ አጠቃቀም ዙሪያ ላይ የግንዛቤ ማስጨበጫ መድረክ በሐዋሳ ከተማ ተካሂዷል። ጠቅለል ቀድሩ ተጨማሪውን አዘጋጅቶታል። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም እንደ ሀገርም ሆነ ተቋም ዘርፈ ብዙ ስራዎች ሲሰሩ ማየት በስፋት እየተስተዋለ ይገኛል። የሲዳማ ክልል ጤና ቢሮ ላለፉት ዓመታት በማህበራዊ ሚዲያ በተሰሩ ስራዎች አመርቂ ውጤት መመዝገቡን ገልጸዋል። በጤና ተቋም የሚሰሩ ስራዎች እውነተኛና ተአማኒነት በተላበሰ መልኩ ለማህበረሰቡ በማዳረስ ረገድ ትልቅ ስራ እየተሰራ ሲሆን አሁንም ይበልጥ ተደራሽ እንዲሆን የወረዳ የዞንና የቢሮ የኮሚኒኬሽንና የሚዲያ ባለሙያዎች የግንዛቤ ማስጨበጫ መድረክ በሐዋሳ ከተማ ተካሂዷል። በመድረኩ የተገኙት የሲዳማ ክልል ጤና ቢሮ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ደስታ ዶጊሶ ህብረተሰቡም ሆነ የህዝብ ግንኙነት ባለሙያዎችን የማህበራዊ ሚዲያ አጠቃቀም በደንብ ለይተው ማወቅ ይጠበቅባቸዋል ሲሉ ተናግረዋል። የሶሻል ሚዲያ ፕላትፎርሞች በዓለም ደረጃ ተፈጥረዋል። ከተለመዱ ከባህላዊ ወይም ከተለመዱ ከኦርዲነሪ ከሜንስትሪም ሚዲያዎች ወጣ ባለ መልኩ አሁን በአለም ደረጃ አለምን በጣም እየተቆጣጠረ ያለው ሶሻል ሚዲያ ነው። ምንድን ነው እዚህ ላይ በደንብ ልታወቅ የሚገባው ትክክለኛውን መረጃ በትክክለኛው መረዳት፣ ትክክለኛ ያልሆኑ መረጃዎች ደግሞ ሲያጋጥሙ አይ ይሄ አፍራሽ ነው፣ ይሄ በዚህ ልክ እንደዚህ አይነት የሌለ ወሬ ሊሆን ስለሚችል ጥንቃቄ እንውሰድ የሚለው አንዱ ለሌላውም ጭምር መረጃ እየሰጠ የህብረተሰቡን የማንቃት ብሎም ደግሞ የህብረተሰቡም ደግሞ ቸኩሎ እንዲህ ተብሎ በምፈረጃው ፍረጃ ላይ ራሱ እዚያ ውስጥ ተሳታፊ ከመሆኑ በፊት መጀመሪያ ላይ ግራቀኙን አይቶ በደንብ ነገሮችን ማጤን ያስፈልጋል። ህብረተሰቡን የራሱንና የቤተሰቡን ጤና ከመጠበቅ አኳያ ከጤና ተቋማት የሚለቀቁ እውነተኛ መረጃዎችን መከተል እንዳለበት አቶ ደስታ ዶጊሶ ገልጸዋል። የኮሚኒኬሽን ባለሙያዎች ከስልጠናው የወሰዱትን ትምህርት በመጠቀም ተአማኒና እውነተኛ መረጃዎችን ለህብረተሰቡ ማዳረስ እንደሚገባቸውም ጠቁመዋል። ህብረተሰባችን የራሱን ጤና እንዲጠብቅ ወይም የራሱን ጤና እንዲያመርት ከማድረግ አንጻር ወቅታዊ የሆኑ መረጃዎችን በሁለቱም አይነት ሚዲያዎች በመንስሪ ሚዲያም ቢሆን በዚህ በሶሻል ሚዲያ በአግባቡ ወቅታዊነትን ጠብቆ እንዲተላለፍ የማድረግ ስራ በቀጣይ እንዲሰራ ይጠበቃል። የኮሚኒኬሽን ስራ በጤና ተቋም ውስጥ የጀርባ አጥንት ሆኖ እያገለገለ እንደሆነ የተናገሩት የሲዳማ ክልል ጤና ቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር አቶ ቃሪሶ ዳፉርሳ፣ በዚህም ለአገልግሎት የሚመጡ የህብረተሰብ ክፍሎች በቂ መረጃ በመስጠት እንዲሁም የንቅናቄ ስራዎችን በመስራት ትልቁን ሚና እየተወጣ መሆኑንም ገልጸዋል። ኮሚኒኬሽን አንጻር ኤክስቴንሽኖች በርካታ ስራዎችን እየሰሩ ነው ያሉት አንደኛ ንቅናቄ ስራዎች እየተሰሩ ነው ያሉት ሌላ አገልግሎት የሚመጡ እናቶችን እና ተገልጋዮችን አገልግሎቱን በአግባቡ እንዲጠቀሙ የባህሪ ለውጥ እንዲያመጡ ከማድረግ አንጻር ይሰራሉ። ለምሳሌ አንድ እናት ለቤተሰብ ምጣኔ አገልግሎት ከመጣች የተናጥል ውይይት በማድረግ የሚያስፈልገውን አገልግሎት እንድታገኝ የባህሪ ለውጣ ተለውጦ ጀምራ እስክትጨርስ ድረስ ስራዎችን የመስራት እየሰሩን ያሉት ሌሎች ደግሞ ህዝቦች ህዝብ ኮሚኒቲ ውስጥ ሄደው የማስተማር ስራ ይሰራሉ። ለምሳሌ የጤና አጠባበቅ ትምህርት ትምህርት ቤት ላይ ይሰራሉ። በጤናው ሴክተር በዘመቻ መልክ የሚሰጡ አገልግሎቶች የሚዲያና ኮሚኒኬሽን ባለሙያዎችን ጠቀሜታውና ጉዳቱን ለማህበረሰቡ ቀደም ብሎ ማሳወቅ እንደሚገባቸው የሲዳማ ክልል ጤና ቢሮ የህዝብ ግንኙነት ባለሙያ የሆኑት ወይዘሮ ቤተልሔም እምነቴ ተናግረዋል። እንደ ጤናው ሴክተር ለምሳሌ አንዳንዴ የሚሰጡ በዘመቻ መልክ የሚሰጡ እንትኖች አሉ። ክትባቶች ይኖራሉ፣ ሌሎች አገልግሎቶችም ይኖራሉ። በማህበረሰብ አቀፍ የመድኃኒት እደላ ይኖራል። እንዴንን ነገሮች ሲኖሩ አስቀድሞ ሳይድ ኢፌክቱንም ጭምር በመንገር ሰዎች አንዳንዴ ትንሽ ነገር ሲያዩ የመረበሽና በአካባቢ ላይ ያለውን ነገር እውነት ነው ለካ የሰማሁት መረጃ ከዚህ በፊት የሰማሁት መረጃ እውነት ነው ብሎ የማሰብ ወይም የማመን ነገር ስለሚኖር አስቀድመን ታማኝነት ያለው ግልጽ የሆነ መረጃ ከለቀቅን ግን የትኛውም ነገር ቢመጣ የትኛው ንፋስ አይወስደውም ማለት ነውና፣ ስለዚህ በዛ መልኩ መረጃዎችን ግልጽ በሆኑ መልኩ ቢሮን በሚመጥን መልኩ ማቅረብ መቻል እንዳለብን ነው። እንግዲህ ተግባባ ነው ማለት በጤና ተቋም የሚሰሩ የአገልግሎት ስራዎች እስከ ታችኛው ቀበሌ መረጃ የማድረስ ተግባር ክፍተት መኖሩን የሚናገሩት የስልጠናው ተሳታፊዎች ከስልጠናው ያገኙትን እውቀት ለራሳቸው አጋዥ እንደሆነም ተናግረዋል። እኛ የምንሰራው ስራ ማህበረሰብ አቀፍ የሆነ ስራዎችን ነው የምንሰራው። እነዚህ የምንሰራቸውን ስራዎች ብዙን ጊዜ የኮሚኒኬሽን ባይሮች አሉብን የምናስተላልፋቸው መንገዶች ህብረተሰቡ ጋር ወደታች አይወርድም በሚፈለገውና በታለመው መንገድ ማለት ነው። ስለዚህ አሁን የመጣው ዲጂታል የሆኑ ነገሮች አሉ። ጤና ላይ ያለው ህብረተሰቡ ጋር ያለው ጋቡ ይታወቃል። ያንን ጋፕ ተጠቅመንኛም ሶሻል ሚዲያዎችን በሰፊው ተደራሽነት ካደረገን ለህብረተሰባችን የተሻለ ግንዛቤ ማስጫበጫዎችን ማድረስ እንደምንችል ይሄ ስልጠና አንደኛ ኮሚኒኬሽን ማለት በሚዲያ አጠቃቀማችን ላይ እንዴት የሰራነው ነው ስራ በአግባቡ ማስተላለፍ እንደሚቻል ሚዲያ አጠቃቀማችን ራሱ ኮሚኒኬት ስናደርግ ኮሚኒኬሽኑ ትርጉሙ ምንድን ነው የምለው ነገር በሰፊ ያየንበትና ሰፊ ግንዛቤ ለእኛም የተፈጠረበት ቤቱም እንዳስፈላጊነቱ ሰፊ እውቀት አግኝቶ የወጣበት ጊዜ ነው ያለውና በክልሉ የተጀመሩ ህብረተሰቡን ተጠቃሚነት የሚያሳድጉ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ የድጋፍና ክትትል ስራ ተጠናክሮ እየተሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ገልጿል። በበጀት አመቱ ያልተጠናቀቁ የልማት ስራዎች በቀጣይ በጀት አመት ተጠናክሮ ለመስራት ያለመ የፓናል ውይይትና የመስክ ጉብኝት በወልቂጤ ከተማ ተካሂዷል። ዝርዝሩን ዳዊት አበራ ከወልቂጤ ቅርንጫፍ አድርሶናል። በክልሉ የተጀመሩ የህብረተሰቡን ተጠቃሚነት የሚያሳድጉ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ የድጋፍና ክትትል ስራ ተጠናክሮ እየተሰራ እንደሚገኝ በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየ ወልደ ሚካኤል ገልጸዋል። ኃላፊው አክሎን በበጀት አመቱ ያልተጠናቀቁ የልማት ስራዎች በቀጣይ በጀት አመት ተጠናክሮ ለመስራት ያለመ የመስክ ጉብኝት መሆኑን አስረድተዋል። መሬት ላይ በሪፖርት ሲቀርቡ የነበሩትን ለማረጋገጥ ሁለተኛ ደግሞ ለመጪው አመት እቅድ ግብዓት የሚሆን ነገር ለመውሰድ እና የአመቱ ደግሞ መሟላት ያለበት መካካስ ያለባቸውን ስራዎች መካካስን ታሳቢ ያደረገ ሱፐርቪዥን ነው ያደረግ ነው። በክልሉ በኮሪደር ልማት በተለያዩ ከተሞች በሁለት ምዕራፍ ከ165 ኪሎ ሜትር በላይ ለመስራት በማቀድ ወደ ተግባር መገባቱን ሲያነሱ በመጀመሪያው ምዕራፍ ከ115 ኪሎ ሜትር በላይ ለማጠናቀቅ እየተሰራ እንደሚገኝ ተናግረዋል። በመጀመሪያ ምዕራፍ 115 ኪሎ ሜትሩ ነው የሚሰራው በሰባቱ የክልል ማዕከል ከተሞች። ከዛ አንጻር የ165ቱ ኪሎ ሜትር ራይት ኦፍ ዌይ አልቋል፣ ከይገባኛል ነጻ የማድረግ ስራ ተጠናቋል። ሁለተኛ የ115 ኪሎ ሜትሩ ስራ እስከ ሁልቀጥሎ ባለው መስከረም ድረስ ባለ ጊዜ ውስጥ ሁሉም ስራዎች የሚጠናቀቁ ይሆናሉ ማለት ነው። በዞኑ ከ171 ሚሊዮን ብር በላይ በመመደብ የኮሪደር ልማት ስራዎች መጀመራቸውንና አፈጻጸማቸው ጥሩ መሆኑን የጉራጌ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ ታምራት ውድማ አንስተዋል። በኮሪደር ልማት የመንገድ መሰረተ ልማት ላይ 25 ኪሎ ሜትር የሚሸፍን እንዲሁም የወጣቶች መዝናኛ አረንጓዴ ስፍራዎችን መስራት የፕሮጀክቱ አካል መሆኑን አቶ ታምራት ተናግረዋል። ወደ 171 ሚሊዮን ብር የሚፈጅ ስራ ለማከናወን ከተማ አስተዳደሩ ውል ገብቶ ስራው እየተሰራ ያለበት ሁኔታ ነው ያለው። በተቻለ መጠን ስራው የተሻለ አፈጻጸም እንዲኖረው ጥረት እየተደረገ ያለበት ሁኔታ ነው ያለው። በዞኑ በተያዘው በጀት ዓመት አስራ አምስት ፕሮጀክቶችን በማጠናቀቅ ህብረተሰቡን ተጠቃሚ ማድረግ መቻሉን ሲያነሱ ዘጠኝ ፕሮጀክቶች አፈጻጸማቸውን ዘጠና ፐርሰንት ማድረስ መቻሉን ጠቁሟል። አጠቃላይ ስልሳ ሁለት ፕሮጀክቶች እንግዲህ በግንባታ ሂደት ላይ ናቸው ብለን ስንል የውል መጠናቸው ከሁለት ነጥብ ሁለት ቢሊየን ብር በላይ ነው በበጀት ዓመቱ አስራአራት ፕሮጀክቶችን አጠናቀን የመጀመሪያ ዙር ርክክብ ማድረግ የቻልንበት ሁኔታ አለ። በተመሳሳይ መንገድ አስራ ዘጠኝ ግንባታ ፕሮጀክቶችን ደግሞ የመጨረሻ ዙር ርክክብ የተደረገበት ሁኔታ ነው ያለው። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በጉብኝት ወቅት እንደገለጹት በከተማው ላይ የተጀመረው የልማት ስራዎች ላይ ህብረተሰቡን በማሳተፍ አመርቂ ውጤቶች እየታዩ መሆኑን ተናግረዋል። አጠቃላይ የከተማችን ገጽታ ከዚህ በፊት ይታወቃል፣ ሁሌም የምናነሳው በአገር ውስጥም ከሀገር ውጭም ያለው ህዝባችን ጥያቄ የነበረውን ወልቂጤ ከተማ ማህበረሰቡን አይመስልም፣ ህዝቡን አይመስልም፣ እድሜውን አይመስልም ብሎ የሚያነሳውን ጥያቄ ለመፍታት ስራ የጀመርንበት ወቅት እንደመሆኑ መጠን እነዚህ ስራዎችን በተለየ መልኩ ትኩረት አድርገን እየሰራን ያለንበት ሁኔታ ነው ያለው። በከተማው ላይ የተጀመረው የአስፋልት ማስፋትና የውስጥ ለውስጥ አስፋልት ስራ በፍጥነት ለማጠናቀቅ እየተሰራ መሆኑ

አክለዋል። በዚህ ዓመት እንጨርሳለን። በቅርብ ጊዜ ፌስ ሁለት ጀምረን ስንጨርስ ደግሞ በከተማችን ያለው የከተማችን የመንገድ መጨናነቅን አማራጭ የሚፈጥር እንደመሆኑ መጠን አንዱ ትልቁ በከተማው እድገት ላይ በማህበረሰባችን የኢኮኖሚና የማህበራዊ መስተጋብር ጥያቄ ላይ የፖለቲካ ጥያቄ ላይ የራሱ የሆነ አስተዋጽኦ የሚያበረክት ተግባር ነው። በከተማው ከተጎበኙ ፕሮጀክቶች መካከል አንዱ የሆነው የወልጌት የከተማ ፖሊስ ጽህፈት ቤት ግንባታ ሲገኝበት ህንጻው ከተያዘለት ጊዜ ቀደም ብሎ በማጠናቀቅ ለህብረተሰቡ አገልግሎት እንዲሰጥ ለማስቻል እየተሰራ እንደሚገኝ የህንጻው ተቋራ አማራጭ ባለቤትና ስራ አስኪያጅ አቶ ዮሐንስ ጌታቸው ተናግረዋል። በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ማህበረሰቡን ተጠቃሚ የሚያደርጉ በመሠረተ ልማት ስራ እያደረገ ያለው ተሳትፎ የሚበረታታ በመሆኑ ተጠናክሮ መቀጠል እንዳለበት የልዩ ወረዳው ዋና አስተዳዳሪ አቶ ሞሳ ኢዶሳ ገለጹ። በልዩ ወረዳው በሶስት ቀበሌያት በማህበረሰቡና በመንግስት ተሳትፎ በ10 ነጥብ 5 ሚሊዮን ብር የ8.7 ኪሎ ሜትር የጠጠር መንገድ ግንባታ ተጠናቆ ለአገልግሎት ከፍቶናል። ዝርዝሩን ይችላሉ። ፈድሉ ከወልቅጤ ቅርንጫፍ አድርሶናል። ሚፍታ ጀማል እንደሚከተል ያቀርባል። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ ሙሳ ይዶሳ በዚህ ወቅት እንደገለጹት በልዩ ወረዳው በማህበረሰቡና በመንግስት ተሳትፎ በርካታ የመንገድ መሰረተ ልማት ስራዎች በመከናወን ላይ ይገኛሉ። በተለይም በልዩ ወረዳው ማህበረሰቡ በመንገድ ልማት ስራ እያደረገ ያለው ድጋፍና ተሳትፎ የሚበረታታ በመሆኑ ተጠናክሮ መቀጠል እንዳለበት ማስረድተዋል። በህብረተሰብ ተሳትፎና በልዩ ወረዳው መንግስት ስራዎች እየተሰሩና ያሉት ማህበረሰብ ተሳትፎ በጣም ነው ደስ የሚለው ያዛሬ እንዳየ ነው ነው በእኛ በኩል ግን መቅረብ ያለባቸው ነገሮችን ከማቅረብ ውጪ ሁሉንም ነገር በራሱ እየሰራ ነው ያለው። በራሱ ተነሳሽነት በፍላጎቱ እየሰራ ነው። የእኛ ማስተባበሩ ስራ፣ ማነሳሳት ያስፈልጋል፣ ማወያት ያስፈልጋል፣ ማስተባበር ያስፈልጋል። በሁሉም አካባቢዎች በዚህ ልክ እየተሰራ ያለበት ሂደት ነው ያለው። የቀቤና ልዩ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ሀይረዲን ሽኩር በበኩላቸው በተያያዘው በጀት ዓመት በልዩ ወረዳው የ ሰላሳ ኪሎ ሜትር የጠጠር መንገድ ግንባታ በማህበረሰቡና በመንግስት ተሳትፎ ለማከናወን ግብ ተይዞ እየተሰራ ይገኛልም ብለዋል። 2017 ላይ በጥቅሉ 168 ኪሎ ሜትር ፕሮጀክት አድርገን ነበርና ወደ ስራ ከገባን በኋላ አፈጻጸሙን እያየን የህዝብ ንቅናቄውን እያየን ሌሎች አካላትንም የማስተባበሩን ስራ ወደ ውስጥ ስንገባ በጣም ተለጥጧል ሄዷል። እቅዳችን ከጠበቅ ነው በላይ ከ16 ኪሎ ሜትር ወደ 30 ኪሎ ሜትር አፕግሬድ አድርገናል። አሁን ላይ ቢያንስ እስከ ሰኔ 30 ድረስ 30 ኪሎ ሜትሩን ሙሉን አጠናቀን አገልግሎት ክፍት እንዲሆን እናደርጋለን። ከዛ ውስጥ ነው ዛሬ ላይ እነዚህ ሶስት ፕሮጀክቶች የተመረቁት ማለት ነው። በዚህም እስካሁን ከማህበረሰቡ ሀያ ሚሊዮን ብር በመሰብሰብ ለመንገድ መሰረተ ልማት መዋል ተችሏል። ምን ያሉት እዚህ አመት የያዝ ነው አስር ነጥብ አምስት ሚሊዮን ብቻ ነበረ በህብረሰብ ሳትፎ እና ከበላጅ ባለሀብት እንሰበስባለን ብለን ያቀድ ነው። ወደ ስራው ከገባን በኋላ ግን አሁንም ልክ እንደ ስራው ፈጻጸማችን ከፍ አድርገን ዛሬ ላይ ወደ ሀያ ምናምን ሚሊየን አካባቢ ሰብስበን ለመንገድ አገልግሎት እንዲውል አድርገናል ማለት ነው። በእለቱ በልዩ ወረዳው በደንቀን ሺሞላ በገርባጃና ባጃ ና በፍቃዶ ቀበሊያት በማህበረሰቡ ና በመንግስት ተሳትፎ ግንባታቸው ተጠናቆ የተመረቁ ሶስት የጠጠር መንገድ ፕሮጀክቶች ስምንት ነጥብ ሰባት ኪሎ ሜትር እንደሚሸፍኑ ና አስር ነጥብ አምስት ሚሊዮን ብር ወጪ መደረጉን አስረድተዋል። አቶ ናስር መሐመድ፣ ወይዘሮ ሙኒራ መሐመድ ና ወጣት ማህሙድ አለሙ በልዩ ወረዳው የገርባጃ ና የደቀን ሺሞላ ቀበሊያት ነዋሪዎች ናቸው። በሰጡት አስተያየትም ከዚህ ቀደም በቀበሊያቱ የመንገድ መሰረተ ልማት ባለመኖሩ ለተለያዩ ማህበራዊና ኢኮኖሚያ ጫናዎች ተጋልጠው መቆየታቸው አስታውሰው አሁን ላይ በቀበሌያቸው የጠጠር መንገድ ግንባታ ተከናውኖ መመረቅ በመቻሉ መደሰታቸውንም ተናግረዋል። በህብረተሰብ ተሳስቦ ይሄ መንገድ ተሰርቶ ለምርቃት መድረሱ በጣም እኔ እንዲሁም ዛሬ የተወለድኩ መስሎኛል። ራሴ በጣም ርዝመት ያለው መንገድ እንሄድ ነበር አሁን አልহামዱሊላ ሄደን ደግሞ ያው ትራንስፖርት በጣም ቸግር ነበር አሁን አልሀምድሊላ በራችን ላይ የተሳፈርን ነው የሄድን ነው እናቶች በወሊድ ጊዜም በተለያየ ችግርን በተፈጠረ ጊዜ በቃሪዛ ተሸክመው ወደ ጤና ጣቢያ የመውሰድ እዛው የመስተጓጎል ብዙ ችግሮች ያጋጥም ነበር አሁን እዚሁ ቀበሌ በተወለዱ የዚው ቀበሌ የሆኑ የዚው ጎጥ ነዋሪዎችም ሌሎችም አሳትፈን አንድ ላይ ግሩፕ ፈጥረን አዋቅለን። የራሳችን የሆነ ፋይናንሻል የምናጠናክርበት ሁኔታ የምንሰበስብበት ነገር አዘጋጅተን ባሰባሰብ ነው ነገር ይሄ መንገድ ተሰርቶ ው ለምረቃ ደረጃ ደርሰናል፣ ማለት ነው። አሁን በጣም ደስ የሚል ሁኔታ ላይ ነው ያለን። በግንባታው የበኩላቸውን ድጋፍና ተሳትፎ ማድረጋቸውን የገለጹት ነዋሪዎቹ መንገዶቹ ዘላቂ አገልግሎት መስጠት እንዲችሉ አስፈላጊውን ጥበቃና እንክብካቤ እንደሚያደርጉም ተናግረዋል። የተከበራችሁ ተመልካቾች የህብራዊነት ድምፅ ከሆነው የደቡብ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እነዚሁ ነበሩ። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ብሩክ ፋንታ ነበርኩ። ሰላም።